ሰላም እንደምናላችሁ ውድ ቤተሰቦቻችን፣ የተመረጡት የወሰን አልባሳትን ይዘን ዛሬ ደግሞ በሰዓታችን ከች ብለናል። እንኳን ደህና መጣችሁ፣ ያላችሁበት ሰላማችሁ ይብዛ። እንግዲህ ሁሌም ታበረታቱናላችሁ፣ ሁሌም ታዙናላችሁ፣ ችግርም ሲኖር አስቴት የሰጣችሁን እያስተካከልን ይሄድን እዚህ ደርሰናል። እናመሰግናለን ስለምታዙን። ወደ ቀጣይ ስንሄድ እንግዲህ ዛሬ የተሰሩ ልብሶች ነው የምናሳያችሁ፣ የሚያማምሩ የሙሽራ ልብስ፣ የሙሽራ ቤተሰብ ልብስ እንዲሁም እንዲህ መልበስ ለፈለገ ሁሉ ለሰራንላቸው ሁሉ የከስተመሮቻችን ልብስ ነው የምናሳያችሁ። ይሄ የምታዩት ልብሶች አንድ አይነት ልብሶች ናቸው። እንዴት እንደሚያምሩ እያቸው። አንገታቸው አራት ማዕዘን ነው። እጁ አጓጉል ነው። ሲያስመርጡኝ ብዙ ጊዜ አጓጉል ነው የማስመርጣቸው። ይስማማሉ። ተወዳጅ ነው። እንደምታዩት እጅግ በጣም የሚያምር ቆንጆ ልብስ ነው። አዲስ ዲዛይን ነው። ይሄኛው በሹራብ ስራ ነው የተሰራው። በሹራብ ስራ ማለት ይሄ መነን ነው፣ ዝርግፍ ነው። በሰውነት ልክ ሳይሆን በሹራብ ስራ የተሰራ ልብስ ነው። እጁ አጓጉል ነው እንደምታዩት። አንገቱ አራት ማዕዘን ነው፣ ሰፋ ያለ አራት ማዕዘን ነው። በጣም ነው የሚያምር ልብሱ፣ እጅግ በጣም ነው የሚያምረው። ይሄ የግሩፕ ልብስ የቤተሰብ ልብስ ነው። ዋጋው አልቆለት ይሄ ልብስ 27 ሺህ ብር ነው። እንግዲህ በኦርደር ነው አሸምኜ ነው ያሰራውላቸው እንግዲህ ይወዱታል ብዬ አስባለሁ። ገና ወደ እጃቸው ላይ አልገባም፣ ስንልክላቸው እንሰማለን ኮሜንቱን። ይሄ በሰውነት ልክ ነው። በሰውነት ልክ ሲሆን እዚህ ጋር ሸብሸብ ይደረጋል እንደምታየው። እዚህ ጋር እጁ ላይ ለብቻው ነው የሚቀጠል፣ መነኑ ቡፍ ይላል። እጁ ለብቻው ነው ማለትም፣ እዚህ ወደዚህ ለብቻው ነው የሚቀጠል። ይሄኛው ልብስ ይለያል፣ ማለት ይለያል። ምን ይሄኛው መነን ነው። ይሄኛው ደግሞ ሌላ ሌላ ልብስ ነው። በሰውነት ልክ ሲሆን ወፍራ ማቴሪያል ነው የሚጠቀም። ከዚህ በላይ በሸፕ ሲሰራ ወፍራ ማቴሪያል ነው እንደዚህ የምንጠቀመው ልብሱ እጅግ በጣም ነው የሚያምረው። ሁሌም እንደተለመደው እዚህ ጋ ምንን እንደርባለን ከስር ነጭ ገበር ነው ያለው። ነጭ ገበር የሚሆንበት ምክንያት ይሄኛው ነጭ ነው ማቴሪያሉ። ስለዚህ በሰውነት ልክ ሲሰራ ነጭ በነጭ ነው የሚሰራው ማለት ነው። ዋጋው ተመሳሳይ ነው። በምትፈልጉት ስታይል፣ በምትፈልጉት ዲዛይን፣ በምትፈልጉት ያሰፋፍ ስታይል ማዘዝ ትችላላችሁ። ወደ ቀጣይ። ይሄ ደግሞ በጣም የሚያምር ልብስ ነው። አምስት አርብ ነው በአምስት አርብ ነው የተሰራው የሲንጀር ልብስ ነው። ሽመና ሳይሆን በሲንጀር የተሰራ ነው። አንገቱ አራት ማዕዘን ስንጥቅ ይባላል። አራት ማዕዘን ስንጥቅ ነው። በሰውነት ቅርጽ ልክ ነው የተሰራ እንደምታዩት በሰውነት ልክ ነው የተሰራ። እጁ ቅጥል ሆኖ አጓጉል ነው ችንታታል። ሸብሸብ ያለችው ነገር ለሰውነት ለእጅ ውበት አላት። በጣም በእጅ እየጉርና የተሰራው ይሄ። አሁን በአካል ስለለካዋት ይሄን ዙሪያውን ለክቼ ነው የሰራውላት። ገብተዋል? የእጇን ዙሪያ ስለዚህ ልኳ ነው የሚሆነው። ከኋላ ላስቲክ አይደለም ዚፕ ነው ሙሉ በሙሉ እስከ ስር እስከ ዝር። ዚፕ የሆነበት ምክንያት እንዳልኩ በአካል ስለመጣች በደንብ ለክቻት አለው። ራሴ ኦሬንጅ ከለር ከቢጫ ወርቀ ዘብጋ ተቀላቅሎን የተሰራላቸው እጅግ በጣም ቆንጆ ልብስ ነው። ዋጋው አልቆለት ሀያ ሺህ ብር ነው። አምስት አርብ ነው። ሀያ ሺህ ብር ነው አልቆለት። ያው እስከ ዚፑ እስከ ስር ነው እስከ ስር ነው ዚፑ። ለምንድን ነው እስከ ስር ዚፑ የሆነው? እንደዚህ ብዙ ሰው ይፈልጋል እና አይሆናቸውን ብዬ ላስቲክ አደርግባቸዋለሁ። ለምን? በአካል ስላልተለኩ ገብቷል። ይህ ልብስ እንደምታዩት እጅግ በጣም ተወዳጅ ልብስ ነው። በጣም ብዙ ሰርቸዋለሁ። እጅግ በጣም እኔም እራሱ በጣም ነው የምወደው። ለየት ያለ ነው። ፈርጥ ነው ልብሱ እንደምታየው፣ በጣም ፈርጥ ነው። በቀላሉ የሚሰራ ልብስ አይደለም። እጅግ በጣም ለሙሽራ እናት መሆን ለሙሽራ የሚሆን ነው ሁን ለሙሽራ እናት የተሰራ ነው። እንግዲህ ሊያዩት ነው። እጅግ በጣም ይወዱታል ብዬ አስባለሁ። ከነገራችን ልብሱ ተወዳጅ ነው። ይሄን አለመውደድ ንፍገት ነው። እጅግ በጣም ነው የሚያምረው። ቀበቶ አድርገንላታል። እዚህ ጋር ከፈት ያለ ተላላፊ ነው። እንግዲህ አሻንጉሊቷ ትንሽ ቪ ነው ከፈት ያለ ቪ ነው። ቀበቶ አለው፣ ቀበቶው ይነሳል። ካልፈለገች መንሳት ትችላለች። ከፈለገች እንደዚህ ትችላለች። እንደዚህ መለበስ ይችላል። ይኸው ቀበቶ ካስፈለጋት ደግሞ እንደዚህ ይታሰራል። በሁሉም ይሆናል። እጅግ በጣም ተወዳጅ ልብስ ነው። ይሄ ልብስ ኮፒ አለው። አሁን ከሆኑ ኮፒ ልብስ ነው ያስቸገረን። ኮፒውን ላሳያችሁ ይሄ በኮፒው ነው። እንደምታዩት ሁለተኛው ነው። ይሄኛው አንደኛው ነው፣ 40 ሺህ ብር ነው የሚሸጠው። ይሄኛው ሁለተኛው ነው፣ 25 ሺህ ብር ነው የሚሸጠው። ይሄን በራሱ ያምራል። ልዩነቱ ምን መሰላችሁ? ይሄ ፈርጥ ነው ስራው፣ በእጅ የምትነከው ነገር ነው። እንደምታዩት ቁጭ ቁጭ ቁጭ ያለ ነው ዲዛይኑ፣ ከላይ ቁጭ ያለ ነው። ይቺን አንዷ አንድ ዲዛይን ለመስራት ስንት ሰዓት ይፈጅባችኋል? አንድ ወር የሚደርስ ሽማን። አዎ ይሄ ሽማን አንድ ወር ነው የሚጨርስበት ለሸማኔው። በሌላም ከለርም አሁን በፊት ነበረው ተሽጠው ነው። በኮፒው ደግሞ ይሄን ይመስላል። አንዴ በጣም ልዩነት አለው። ይሄኛው ልሙጥ ነው በቃ እንዴ ምትነካው ምን ምዳብሰው ነገር የለው ልሙጥ ስራ ነው የተሰራው። ይሄኛው ፈርጥ ስራ ነው። ይሄኛው 25 ሺህ ብር ነው። ይሄኛው አርባ ሺህ ብር ነው። እጅግ በጣም ተወዳጅ ልብስ ነው። ለማንኛውም ይሄን ለማሳየት የፈለኩ፣ ልብሱ ቀንሷል ይላሉ አንዳንድ ሰው፣ ሌላ ቪዲዮ ላይ ምን አይ ምን ያዩትና ይሄ ልብስ ይመስላችኋል። ግን አንድ አይነት ልብስ አይደለም አለ እንግዲህ ነው። አዎ ሁለቱም አለ መምረጥ ይቻላል። ይሄ አርባ ሺህ ብር ነው። ይሄ ሀያ አምስት ሺህ ብር ነው። ወደ ቀጣይ ሲኔድ ይሄ ልብስ ደግሞ እንዴት ዘናጭ ልብስ እንደሆነ ባለፈው ቪዲዮ ሰርቸበት ነበር፣ ቴዲየ ካየኸው። በጣም ተወዳጅ ልብስ ነው። ከዛ በኋላም ኦርደሮች አሉ። በጣም ተወዷል ልብሱ። ልብሱ ተወዳጅ ነው። ከነገራችን ላይ ይሄ በጣም በጣም እጅግ በጣም የሚያምር ልብስ ነው። እንደምታየው ዲዛይኑ ዝንጥ ያለ ዲዛይን ነው። ለሙሽራም ሆነ ለሙሽራ ናት ብታደርጉት ለየት ያለ ዲዛይን ለየት ያለ ልብስ የሙሽራ እናታ አንዱ ልብሱ አንዱ ልብሷ ሲመጣ እንደ ሙሽራ ልብስ የሙሽራ እናት ልብስ መከበር አለበት። ገብቶ ኋላ እኔ ሙሽራ እናት ልብስ አሁን ቀለል ያለ ልብስ ሲመርጡ አይሆንም ነው የምላቸው። ያው የአቅም ጉዳይ ካልሆነ ቆንጆ ነገር ፈልገው ግን ብዙ ሰው የለበሰው ልብስ ሲመርጡ ይሄ ብዙ ሰው አድርጎታል፣ ያልተለበሰ ልብስ ልስጣቸው። ፋሽን መልበሳል እናት እናት ነች፣ ቆንጆ ነገር ሁሉ ያስፈልጋታል። በጣም ብዙ ልብስ ነው የሰራውላቸው፣ ወደ ሰላሳ አርባ አካባቢ ልብስ ሰርች የላቸዋለው። የግሩፕ በጣም ነው የወደዱት ሁሉንም አስሸምኘን ያሰራውላችሁ እንዴት እንደሚያምር የው እጁ ራሱ በጣም ያምራል። ቁልፍ ስለሚተከል ነው እዚጋ ክፍት ያደረግ ነው። ቁልፍ ይተከልበታል። ቁልፍ የሚተከልበት ነው ይሄ ልብስ። አልቆለት ዋጋው 30 ሺህ ብር ነው። ኦርደር አድርጉት። በሽመና ቶሎ ቶሎ የተሸመነችው ነው ከፊት ከፊት የምናመጣት ስለዚህ ኦርደር አድርጉት። ያው ድንገት የሚገኝ አይነት ልብስ አይደለም። ሽመናውም ስለሚያቆይ ሸማኒውም ከፊት ከፊት ፊቱም ስለሚሰጠኝ ኦርደሩ እንዲይዝላችሁ ካሁኑ ኦርደር አድርጎት። በጣም ነው የሚያምር። ዋጋው አልቁለት 30 ሺህ ብር ይህ ልብስ እንደምታዩት እጅግ በጣም ተወዳጅ ልብስ ነው። የራሴ ዲዛይን ነው ከነገርኩ፣ የራሴ ሽመና ነው። ከለሩ የራሴ ምርጫ ነው። አዎ የሙሽራነት አሸምኝለት፣ አላልኩም ከአሁን በፊት ፖስታ አድርጌው ነበር። እጅግ በጣም የሚያምር ልብስ ነው። ከለሩም ሁለት ሶስት አይነት ከለር አሉ፣ ከነገራችሁ ይሄ ልብስ። ሌላኛውን ከለር አንጥቻ ላሳያችሁ። ሁለተኛ ከለሩ ይሄኛውን ይመስላል። ጎመን ከለር ነው፣ ጎመን ከለር ነው። ይሄ ልብስ የራሴ ዲዛይን ነው፣ የራሴ ሽመና ነው ሙሉ አዲስ አበባ ቢፈለግ ራሴ ነው ያሸመንኩት ዲዛይኑም የራሴ ራሴ ነው። በጣም ነው የሚያምረው እንደምታዩት። ዋጋው አልቆልት 40 ሺህ ብር ነው። እንቁ የሆነ ዲዛይናችን ነው። ያው ያኛው ከሸማኔ የምንቀበለው ነው። ሸማኔው ለሁሉም ይሸጣል ገብቷል። ይሄኛው ደግሞ የራሴ ሽመና ነው፣ የራሴ ዲዛይን ነው። እኛ ቤቶቻም የሚሸጥ ልብስ ነው። በዚህኛውም ከለር ያምራል፣ በዚህኛውም ከለር ያምራል። በመረጣችሁት ከለር ብታዙን ብቻችሁን እስከ ብዙ ጊዜ የምትለብሱት ልብስ ነው። የሚራባ ዲዛይንም አይደለም። ነጠለው ጠጋ ሲል እንዴት እንደሚያምር ልጃችሁን ለመዳር ያሰባችሁ እናቶች በደንብ ይሆናችኋል። በተለይ ይሄኛው ከለር ቀይ ለሆናችሁ እናቶች ጎመኔ ከለር ስለሆነ ድምቅ ያደረጋችኋል። ዋጋው አልቆለት ይሄ አርባ ሺ ብር ነው። ኦርደር ሁለቱ ሁለቱም አርባ ሺህ ብር ነው። ይህም አርባ ነው የተሸጠው። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ ነው። ከአሁን በፊት በቪዲዮ አይተው ነው ያዘዙት። እጅግ በጣም ቆንጆ ልብስ ነው። ይሄ ልብስ የሚገርምህ ጎንደር እያለው ለልጇን ስድር የመጀመሪያ ልጇን ሰርቼላት ነበር፣ በጣም ብዙ ልብስ ከሁለት አመት በፊት ምናምን። አሁንም አዲስ አበባ መጥች ሌላኛዋ ልጇን ልትድር አዛኝ ነው የቤተሰብን ያዘዙኝ። እንዴት እንደሚያምር ዩት። ይሄ ዋጋው አልቁለት ሀያ ሁለት ሺ ብር ነው። በጣም ነው የሚያምረው። አንገቱ ተላላፊ ነው ልብሱ፣ እንደምታየው ይህን ይመስላል። ከስር መነን ይደረባል፣ የሚያምር ገበር ይደረግለታል። ሹራብ ስራ ሆኖ ተላላፊ ነው የሰራንላቸው በእጅጌ ሙሉ። ለሙሽራ እናትም ይሆናቸዋል ለአስመራቂ ወላጆችም የሆናቸዋል። በቃ መዘነጥ ለምትፈልጉ ሰዎች ሁሉ ቆንጆ ልብስ ነው። ዝንጥ የሚያደርግ ልብስ ነው። በግሩፕ ብትለብሱትም ዋጋ ሀያ ሁለት ሺህ ብር ነው። ኪስ አይጎዳም። በግሩፕ ብትለብሱት ደግሞ ድምቅ ያደርጋቸዋል። ይህ ልብስ እንደምታዩት ንክር ልብስ ነው። እጅግ በጣም የሚያምር ንክር ነው። ይሄ ንክር ተወዳጅ ነው። ከላሉ ከነገራችን ላይ ንክርነቱ እንደዚህ አይነት ብዙ ልብስ ጀምሬያለሁ። ነገራችን በጣም ትወዱታላችሁ ሞከሩት፣ ብያችኋለሁ በፊትም። እንዴት እንደሚያምር እዩት። እጅግ በጣም የሚያምር የፎቶ ልብስ ነው። ቀበቶ እዚህ ጋር ያምራል፣ ጥልፎ ያምራል። እዚህ ጋር መስቀል አለው፣ እዚህ ጋር መስቀል አለው። እጅግ ያጓጉል። እጅጌ ሙሉን ማድረግ ትችላላችሁ። የፎቶ ልብስ ነው። እንዴት ቆንጆ እንደሆነ እዩት። በጣም ነው የሚያምረው። ታምራለች በጣም በጣም። ዋጋው አልቆለት ይሄን መስሎ 16 ሺህ ብር ነው። እንደዚህ አምሮ መስቀሎቹን መቀነስ ትችላላችሁ። ከዚህ ወደዚህ ያለው መስቀል አለመጠለፍም ይችላል። እንደዛ ሲሆን በደንብ ይቀንስላችኋል ዋጋው ካልፈለጋችሁ ነው። ከፈለጋችሁ ደግሞ እንደዚህ አምሮለት 16 ሺህ ብር ነው። ኦርደር አድርጉት። ወደ ቀጣይ ልብስ ስንመጣ እስራኤል ደንበኞቼ መጣችሁ እዚህ ጋር መሰብሰብ እስራኤል ያላችሁ ውድ ደንበኞቼ ይሄ ለእናንተ የሚሆን ነው ከከለሩ ከኮኮቡም ያውን በጣም ብዙ እስራኤል ደንበኞች አሉኝ። በጣም ብዙ ከጎንደር እስከ አዲስ አበባ ደግሞ ፍቅር ናቸው። እንደ ቤተሰብ ነው የሚገቡ። ሲገቡ ወደ አንተ ሲያወሩ እንደ ቤተሰብ ነው የምታወራ። እስራኤሎች ደንበኞች ጋር ማለት ነው። ይህም ያንዷ እስራኤል ደንበኛዬ ነው። በጣም ቆንጆ ልብስ ነው። ዲዛይንም ከለር መርጠን ነው ተመካክረን የሰራ ነው። እንደምታየው ኮኮብ ነው። ከላይ እስከታች እዚህ ጋ ያለው ዲዛይንም እጅግ በጣም ያምራል። መስቀል የለውም። ደንበኞች በሙሉ ይሄ ልብስ ያልገዛችሁ በቃ አሁን ግዙ አሁን ግዙ። እሺ ገና አዲስ ዲዛይን አንድ ነው የተሰራ። ቶሎ ቶሎ ቶሎ ኦርደር አድርጉት። እንደዚህ ምር አድርገን እንደሰራንላት ለከስተመራችን፣ ለእናንተም እንዲያሳምረን እንሰራላችኋለን። ዋጋው አልቆለት 25 ሺህ ብር ነው። በጣም የሚያምር ነጠላ አለው። ይሄ ቀበቶ አለው። ቀበቶን ካልፈለጋችሁ መቀየር ትችላላችሁ። አንገቱን ኖርማል ቪ አንገት ክብኔ እንደለበስኩት እንደዚህ ማድረግ ትችላላችሁ፣ ግዴታ አይደለም። ይሄን ካልወደዳችሁት እንደዚህ ማድረግም ግዴታ አይደለም። የአንገቱን ስታይል እንደፈለጋችሁት እንቀይራለን። ከወደዳችሁት ደግሞ እንደ ራሱ ነው ይሰራል። እጅዬ ሙሉ ነው። ዚፕ አለው። እንደምታየው ጠንካራ ዚፕ ነው የምንጠቀመው። ኳሊቲ የሆኑ መነኖች ነው የምንጠቀመው። እንደምታየው በጣም ነው የሚያምረው፣ ጽድት ያለ ነው። ይሄ ልብስ አልቆለት ሀያ አምስት ሺህ ብር ነው። ከለር ደግሞ እንደዚህ አይነት ከለር ነው። እነሱ የሚጠቀሙት ባንዲራቸው ካየኸው ነጭና ሰማያዊ ነው እና እስራኤል ባንዲራ እንግዲህ። ለደንበኞቻችን ነው እየሰራንላችሁ፣ ኦርደር አልኩት። ወደ ቀጣይ ስንሄድ ደግሞ እጅግ በጣም የሚያምር ቁመቷ ያምራል፣ ከስተመሬ በጣም መልሎ ነች። እንዴት እንደሚያምር ልብሱ ቆንጆ አድርገን የሰራንላት እንደምታዩት ይሄ ልብስ በጣም የሚያምር የምወደው ልብስ ነው። በፊት የምንሰራው አሁንም እየሰራ ነው ያለ ነው ልብስ ነው። እንዴት እንደሚያምር ይሄ ልብስም ኮፒ አድርጎ አምጥተውታል። ኮፒ በተደረገው ዋጋው 16ም 15ም ምናምን ሊሆን ይችላል። ይሄ ኦሪጂናሉ ነው፣ 25 ሺህ ብር ነው የምንሸጠው። ይሄ ስትናኩት እንኳ የሚዳሰስ ነው። ልሙጥ ነው አይደለም፣ እንደዚህ ታያዙት። ስትለኩት እንኳ ፈርጥ ነው ልብሱ ከላዩ ዲዛይኑ ቁጭ ቁጭ ቁጭ ያለ ነው። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ሸማኔው መቶ በመቶ የምንተማመንበት ነው አልን ከምንለው ሸማኔያችን ይሄን ሸምነው ነው እንዴት እንደሚያምር እዩት። በጣም ነው የሚያምረው። ዋጓ አልጉለት ሀያ አምስት ሺህ ብር ነው። በሰውነት ልክ ነው የተሰራላት። አራት ማዕዘን ነው። እጁ ቅጥል ነው። እጁ በስስ መነነ የተቀጠለ ነው። ካያችሁት ከዚህ ይሄ ይሳሳል። እዚህ ጋር ቅጥል ነው እጁ። በጣም ነው የሚያምረው። ይሄ በሰውነት ልክ ነው። ከኋላም በዚፕ ነው ያው እዚህ በአካል መጣ ስለተለካች፣ ኋላው ዚፕ ነው። በዚፕ የተያዘ ነው። እስከ ስር ዚፕ ያለው ነው። ላስቲክ አላደረግንበትም። እንደዛ ማሰራት ለምትፈልጉም ይቻላል። ላስቲክ ጥቅጥቅም ከኋላ መደረግ ይችላል። ሁሉም ያዘንጣል። እንደዚህ ያልቆለት ሀያ አምስት ሺህ ብር ወደ ቀጣይ ስነ ደግሞችን እንዴት እንደምታምር ይህን ልብስ አስገድጄ ነው ያስገዛዋት ማለት ይቻላል። ለምርጫ ተቸገረች እና ልብሱ ያደምቀኛል አያደምቀኝ ምናምን አንዳንዴ ምርጫ ሲበዛብህ በአካል ሲመጣ ብዙ ልብስ ስለምታገኝ አይነዋጅ የሆንባህል ለመምረጥና በጣም ቆንጆ ልብስ ነች እንደምታያት አልቆላት። አስራአምስት ሺህ ብር ነች። እጅጌ ሙሉና አንገት አራት ማዕዘን ሹራብ ስራ ነው የፈለገች። ሹራብ ስራ ማለት አንዳንድ ሰው ስለሚጠይቀኝ ነው እንደዚህ ነው፣ ሹራብ ስራ ማለት እንደዚህ ነው። በቃ ከፈለጋችሁ ጠርጥረ እንልክላችኋለን። ይሄ በሰውነት ልክ ግጥም እንዲል ይጠረጠራል። ከፈለጋችሁ እንዲ ዝርግፍ እንደሆነ ይመጣል። በሰውነት ልክ ማለት ደግሞ እንደዚህ ነው። በቃ ሸፒስ ይሰራ እንደዚህኛው ነው። በጣም በጣም የሚያምር ልብስ ነው ይሄ። ለግሩፕ የሚሆናችኋል። እንዲሁም የሐበሻ ቀሚስ አሁን ከልብስ በላይ ነው እየተለበሰ ያለው። ከኖርማል ልብስ በላይ አሁን በየቤቱ የሐበሻ ቀሚስ ነው ያለ። ለምትወዱ ሁሉ ይሆናችኋል። ዋጋውም ቀለል ያለ ስለሆነ እዛዙት የአንገቱን ስታይል እንደምትፈልጉት አድርገን ሳፍተን እንልክላችኋለን። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ቢጫ ከለር ነው። በጣም የሚያምር ነው። እጅግ በጣም የሚያምር የደንበኛ ነው። ኤርትራዊ ደንበኝ ቆንጆ ልብስ ነው። መነኑ ሁሉም መነኖች ሁለት አይን መነን ናቸው። ያው መደጋገም እንዳይሆን ነው። ምንም ጥያቄ የለውም። ሁለት አይና ሁለት አይን ነው የምንጠቀሙ። እንኳን ይሄኛው ይሄኛው ተመሳሳይ፣ እንዲሁም ሁለት አይን መነን ነው የምንጠቀመው። አራት ማዕዘን ሆኖ ሹራብ ስራ ነው። ሹራብ ስራ ሲሆን እዚህ ተረፍ ተረፍ ይላል። በጣም ቆንጆ ነው። እንደዚህ ከፈለገች ደግሞ እንጠረጥርላትና በሰውነት ልክ ግጥም ይላል። እጁ ዝርግት ነው እንደዚህ። አሳምረን ሀያ አምስት ሺ ብር ነው የሰራንላት። እጅግ በጣም የሚያምር ልብስ ነው ይሄ ልብስ። ኦሪጂናል አለ ኮፒ አለ። አሁን ከሆነ በኦሪጂናል ልብስና በኮፒ ልብስ እንዳትሸወዱ። ኮፒ ልብስ ይሄ ዝግዝክ ያለ ነው ስኳር በደንብ የተነከረ ነው። ድርቅ ብሎ ነው የሚመጣ ወደ እናንተ ሲመጣ። ስኳር ነው በቃ ስኳር ዝፍቅ ያለ ነው መነኑ ራሱ ማለት ነው። ይሄኛው ለስላሳ ልብስ ነው በቃ በጣም ተወዱታላችሁ። ሲቀጥል ክሩ አገባቡ ትክክለኛ ክር ሳባ ያብለጨልጫል። ዝም ብሎ ክር ሲሆን ደግሞ ፈዘዝ ያለ ነው። ዲዛይኑ ተመሳሳይ ሲሆኖ፣ ይሄ ግን ሻይን አያደርግም በቃ ክሩ በራሱ ወርቀ ዘብ የሌለው ሆኖ፣ ሻይን የሚያደርጉ ክሮች አሉ። ትክክለኛ ክር ሲሆን እንደዛ ነው። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ፣ የቤቱ ተወዳጅ ልብስን ታውቀዋለህ በጣም ተወዳጅ ልብስ ነው። በደንብ ታስታውሳለህ። እስካሁን ድረስ ደረጃው እንደሰቀለ ነው እንደተጠበቀ ነው ደረጃው። እጅግ በጣም የሚያምር ልብስ ና አምስት አርብ ነው። በዛ ላይ በአራት አርብም በአምስት አርብም ትችላላችሁ እንደፈለጋችሁ። እንዴት እንደሚያምር እዩት። እጅግ በጣም ተወዳጅ ልብስ ነው። ሰሞኑ ለግሩፕ ሰርቼላችሁ ራሱ በጣም በጣም ነው የወደዱት ወደ አሜሪካን የተላከለ ግሩፕ ተሰርቶ ለግሩፕ ደግሞ አስቡት እነዚህ ከነገራችን ላይ ሲንጀር አይደሉም ሽመና ናቸው ለየት የሚያደርጋቸው እሱ ነው ሽመና መሆናቸው ማለት ነው እነዚህ ፈርጦቹ የምታያቸው መስቀሎቹ ሽመና ናቸው ሙሉ በሙሉ እጅግ በጣም የሚያምር ልብስ ነው በእጅ ጥልፍ ነው የተሰራ ይሄ እጅ ጥልፍ ነው በእጅ ጥልፍ ነው የተሰራ የከስተመር ልብስ ነው በሰውነቷ ልክ ነው የተሰራ በጣም የሚያምር ልብስ ነው እጁ ቅጥል ነው የእጅ ጥልፎ እንዴት እንደሚያምር፣ የእጅ ጥልፎም አይመስልማ። ጥርት ያለ እጅ ጥልፍ ነው። በጣም ቆንጆ ነው። እንዲሁኖ ተሰርቶ ሀያ ሺህ ብር ነው የተሰራላት፣ ሀያ ሺህ ብር ነው። በማሽን ከፈለጋችሁ ደግሞ አስራ አምስት ሺህ ብር ነው። በጣም ለምትወዱት ኦርደር አድርጉት። በዚህ ከለር አለው፣ በሰማያዊ ከለር አለው፣ በቀይ ከለር አለው። ሶስት ከለር አለው። በምትፈልጉት ከለር ተሰርቶ ዋጋው ተመሳሳይ ነው። በጣም ተወዱታላችሁ። ዩኒክ የሆነ ከለር፣ ዩኒክ የሆነ ዲዛይን ነው። እንግዲህ ኦርደር አድርጉት፣ የወደዳችሁ ሰዎች ኦርደር አድርጉት። በግሩፕ ትለብሱት፣ እጅግ በጣም ትወዱታላችሁ። ወደ ቀጣይ ስንሄድ እጅግ በጣም የምወዳት ደንበኛ ነው። እስራኤል ሀገር ትኖር፣ እናኑ ትባላለች። ፍቅሬን ብገልጽልሽን። በዚሁ እንዴት እንደሚያምር እዩት፣ በጣም የሚያምር ነው። ከነገራችን ላይ ስንት ልጆቿን በዳረች ቁጥር እኔ ነኝ የምሰራላት። በጣም ነው የምትወደው፣ በጣም ብዙ ኦርደር ነው የምታመጣው። ልጆቿን በዳረች ቁጥር ያያዋታል እዛ ከእሷ ያዩዋት ደግሞ ኦርደር ያደርጋሉ። እንዴት እንደሚያምር ይሄ ልብስ ደግሞ ፍክት ያለ በጣም ቆንጆ የሆነ ልብስ ነው። ጥልፉ ደግሞ እንዴት እንደሚያምር አየኸው። እጅግ በጣም ነው የሚያምረው። እጁ አጓጉል ነው የምትወደው። እንደኔ ሰውነት ስላላት ያው እኔም እንደዚህ እየሰራ ነው ያስለመድኳትኝ። እንደዚህ ነው የምሰራላት ብዙ ጊዜ። እጅግ በጣም ተወደዋለች ብዬ አስባለሁ። በጣም ነው የሚያምር ስራ ነው የሰራንላት። ይህ ዋጋ አልቆልት ሀያ አምስት ሺ ብር ነው። እንደዚህ አይነት ልብሶች እንዴት ስናያቸው የሚያምሩ አይመስሉንም። ሲሰሩ ግን እንዴት እንደሚያምራ ይኸው እጅግ በጣም ፍክት ያለና እጅግ በጣም የሚያምር የከለር አገባቢ ያለው ጥልፉም የሚያምር ልብስ ነው። የሙሽራናት ናት። ለሙሽራናት ይሆናችኋል፣ ኦርደር አድርጉት። ይህም የደንበኛ ልብስ ነው። ይሄ ልብስ በሁለተኛ ከለር ስሰራላት ነው። በሌላ ከለር በግሩፕ ሰርቼላቸዋለሁ ካሁን በፊት በአረንጓዴ ነገር፣ አሁን ደግሞ በዚህ ከለር ወደውታል። ዲዛይኑንም ልብሱ ነው። እንዴት እንደሚያለፍ ከለርም ይንቀየራል የምንለው በዚህ ነው። በአረንጓዴ ሰርተነዋል፣ በቀይ ሰርተነዋል። አሁንም ደግሞ በፐርፕል በዚህ ከለር በምትፈልጉት ከለር አስቀይራችሁ መሰራት ይችላል። የሲንጀር ለብስ እጅግ በጣም በጣም አሳምረን ለምንሰራው እንዲሁም ሳይሰሩ ተሎ ማለት ፖስት ሳናረጋቸው ተሎ ስለሚሄዱብን ነው። በጣም ብዙ ይሰራል ግን ፖስት ሳናረጋው ይወጣል። ብዙ ጊዜ ስራ ሰዓት ምናምን ስለሚፈጅ ፕሮግራማቸውን እንዳያልፍለን ተሎ እንልክላቸዋለን። በጣም ቆንጆ ነው። ዋጋ አልቆለት ሀያ ሺ ብር ነው። ይሄን በጣም የምርጥ ደንበኛ ነው፣ ኤርትራዊ ደንበኛ ነች። በጣም ብዙ ነው ኦርደር የምታደርገው ምልክ ላት። ሁሉ ደግሞ ያምርላታል፣ ይሄድላታል። እንዴት እንደሚያምር ይሄ ደግሞ እዩት። ይሄ በግሩፕ ነው፣ ሌላ ክላት ነው። እጅግ በጣም ተወዷለች ብዬ አስባለሁ። ይሄ ልብስ እንደምታዩት እጅግ በጣም ተወዳጅ የቤቱ ልብስ ነው ማለት ይቻላል። በጣም ነው የሚሰራው። እንዴት እንደሚያምር ቴዲዬ፣ ይኸው በጣም በጣም ነው የሚያምረው። በመጣን ጊዜ ሁሉ ነው እናገኘው። በመጣችሁ ቁጥር ታገኙታላችሁ። ለሙሽራ ቤተሰቦችም ልብስ ሰርቻላችሁ። እንዴት እንደወደዱት ልነግርህ አልችልም። ይሄ እንዴት እንደሚያምር እዩት። በጣም ቆንጆና ተወዳጅ ልብስ ነው። ኦሪጅናል ልብስና ኮፒ ልብስ አለው። ይሄ ኦሪጅናሉን እንደምታዩት በደንብ እንደሚያስጠውቅ የመንትኑ ጽዳት፣ የክሩ ጽዳት ፍርድት ያለ ቆንጆ ልብስ ነው። በጣም ተወዳጅ ልብስ ነው። አንገቱ አራት ማዕዘን ነው። አንገቱ እንደፈለጋችሁ ማድረግ ትችላላችሁ። ይሄ የሹራብ ስራ ነው። ላስቲኩ እንደፈለጋችሁ ይሰፋል፣ ይጠባል። ለቀጭንም ሰው ይችላል፣ ለወፍራምም ሰው ይገባል። አያችሁት? ለዛ ነው። አያችሁት? የዚህ ቅጥናት ስፋቱን ደግሞ እዩት። በጣም በሰፊም በጣም በቀጭንም ሆን ይችላል። እጀ ሙሉ እጅ አጓጉል፣ እንደፈለጋችሁ እንደ ሀገራችሁ ሁኔታ እንደምቾታችሁ። አገራችሁ ሙቀት ከሆነ አጓጉል፣ እንግዲህ ቀዝቃዛ ቦታ ከሆነ ደግሞ እንደዚህ እጅጌ ሙሉ ማድረግ ትችላላችሁ። ማለያ ደግሞ እንደምትወዱትም ማድረግ ትችላላችሁ። ይሄ ዋጋው አልቆለት እንዲጸድት ትሉ አምሮ ሀያ አምስት ሺ ብር ነው። ሺ ብር ነው። አምስት ሺ ብር ነው። ሁለተኛ ልብስ አለው እንግዲህ፣ ሁለተኛው ደግሞ ሊቀንስ ይችላል። ይሄ ኦሪጅናሉ ነው። ኦሪጅናሉ ሀያ አምስት ሺህ ብር ነው። የፈለጋችሁትን ልብስ መርጣችሁ ኦርደር ማድረግ ነው። የትኛውን ቪዲዮ ላይ የትኛውን ፎቶ ላይ ያገኛችሁትን ልብስ ብትልኩልን ደግሞ ቆንጆ አድርገን ሰርተን እንልክላቸዋል። ቆይታ ያደረግነው በወሰን ጥበብ ነው። እንግዲህ አልባሳቶቻችንን እንደምትወዷቸው ተስፋ አረጋለሁ። ጥንቅቅ ብለው የተሰሩ ያለቀላቸው፣ ለሙሽራ ለሰርግ፣ ለሙሽራ እናት፣ ለማንኛውም ፕሮግራም የሚሆኑ አልባሳት ከዚሁ ከወሰን ጥበብ እየተሰሩ ወደ መላው ዓለም ወደ እናንተ ይደርሳሉ ማለት ነው። ወሰንዬ ልብሶች በጣም ያምራሉ። አመሰግናሉ ቴዲ። ታወቃሉ፣ ይታወቃል፣ ቤት ይታወቃል፣ ይታወቃል። ግን አዳዲስ ሰዎች ስለሚመጡ ከወሰና ያለነው ከወሰና የለም። ከኢትዮጵያ እንደው ወደ ውጭ ሳንታወቅ እንቀራለን ብለን ነው። የውጭ ናቸው ደንበኞቻችን። እንዲሁም ኮመንት ቢያደርጉ ደስ ይለኛል። ለዛሬ በዚህ ቀንና ሳምንት ደግሞ ቆንጆ ቆንጆ ነገር ይዘን እንመጣለን። የሚያማምሩ ልብሶችን የፈርጥ ልብሶችን እንሰራለን። ብዛት ሰራተኞች ይጨምረናል። የፈርጥ ብቻ የሚያዘጋጁ ሰራተኛ በጨመርነ ቁጥር የስራው ጥራት ይጨምራል፣ ፍጥነቱ ይጨምራል። ስለዚህ እዘዙ፣ ኦርደር አድርጉ። በደንብ ቆንጆ አድርገን ሰርተን እንልክላችኋል። ያ አሁን በአዘዙት ሰዓት እየደረሰ ነው። ጥራቱን ጨምሮ እየተሰራ ነው። በማንኛውም ብዛት፣ በማንኛውም ግሩፕ መምጣት ትችላላችሁ። በተባለው ቀን ይደርሳል፣ ይደርሳል፣ ይደርሳል። እጅግ አድርገን እናመሰግናለን። ሰብስክራይብ አድርጉ፣ ቪዲዮ ከተመቻችሁ ማለት ነው። ሳምንት እንመለሳለን። በያላችሁበት ሰላም ሁኑ።